በአርሲ ዞን ከአቦምሳ 12 ኪሎ ሜትር ወጣ ብሎ በምትገኝ ገዶ በምትባል ቀበሌ ውስጥ አምስት ኦርቶዶክሳውያን በትናንትና ሁለት ከቀኑ 9 ሰዓት ተገድለዋል። ሰሞኑ እንደሚታወቀው በጣም ብዙ ኦርቶዶክሳውያን እየተገደሉ መሆኑ ይታወቃል። ለዛ ድምፅ እየሆን ባለንበት ሰዓት ደግሞ በዛሬው ቀን ትናንት የተገደሉት ኦርቶዶክሳውያን ስርዓተ ቀብራቸው ተፈጽሟል። በትናንትና ውለት ከተገደሉት ኦርቶዶክሳውያን መካከል አንደኛ ኢርጋ ሲሳይ፣ ሁለተኛ የሺ ጥላ ሲሳይ፣ ሶስተኛ ጥበቡ ዝቃርጋቸው፣ አራተኛ አምኜ ኃይልዬ፣ አምስተኛ ንጉሴ ከበደ የተባሉ አምስት ኦርቶዶክሳውያን በትናንትና ውለት ከቀኑ ዘጠኝ ሰዓት ከአቦምሳ የ12 ኪሎ ሜትር ርቀት ላይ በምትገኝ ገዶ በምትባል ቀበሌ ውስጥ ተገድለዋል። ምን ሲሰሩ እህላቸውን፣ አዝመራቸውን፣ ሰብላቸውን እየሰበሰቡ በአጭዳ ላይ እያሉ በአሰቃቂ ሁኔታ ተገድለው ህይወታቸውን አጥተዋል። ይህንንም በማስመልከት በዛሬው ቀን በአቦምሳ ስርዓተ ቀብራቸው ተፈጽሟል። ስርዓተ ቀብራቸው እንደምትመለከቱት ኦርቶዶክሳውያን እያመረሩ እና እያለቀሱ ስርዓተ ቀብራቸውን ፈጽመዋል ማለት ነው። እንግዲህ ይሄ ሁሉ ሲፈጸም የዞኑ አስተዳደር ኃላፊ በቦታው ላይ ምንም ነገር እንዳልተፈጸመ ይህንን የሚያራገቡ ዜናውን የሚያሰራጩ አካላትን ደግሞ እንደሚጋፈጧቸው ወይንም ደግሞ እንደሚታገሏቸው በዛሬው ቀን ስብሰባ ላይ እንዳሉም መረጃዎች ይጠቁማሉ። ሰላም ነው ማለት ዞኑ ላይ ምንም አይነት ሞት የለም፣ ግድያ የለም ማለት ወይም ምንም አይነት የልማት ስራዎች እየሰራ ነው ማለት፣ ኦርቶዶክሳውያንን መግደል ኦርቶዶክሳውያንን ማሳደድ ልማት ከሆነ ኦርቶዶክሳውያንን መግደል ልማት ከሆነ እንግዲህ ቀን የሚፈታው ይሆናል። ቀን ይፈተዋል። ቢያንስ መግደላቸው ሳያንስ ለተገደሉት ኦርቶዶክሳውያን እውቅና መስጠት በራሱ እንደው ሃይማኖት እንኳን ባይገድበው ሃይማኖት እንኳን በሃይማኖት እንኳን ባይሆን ሰብአዊነት የሚባለው ነገር እንኳን መቅደም ይገባው ነበረ። ኦርቶዶክሳውያን እንግዲህ ከትናንትና ጀምሮ በመላው ዓለም ኦርቶዶክሳውያን ድምፃቸውን እያሰሙ ነው የሚገኙት በአርሲና በተለያዩ ቦታዎች ላይ ኦርቶዶክሳውያን ግድያ ይቁም፣ ጄኖሳይድ ይቁም የሚል የሚዲያ ቅስቀሳዎች እየተደረጉ ይገኛሉ። ይሄ በሆነበት ሁኔታ ነው እንግዲህ ተመሳሳይ እርምጃዎች እየተወሰኑ ያሉት። ይሄ እንዲሆን ያደረገው አንደኛ የዞኑ አስተዳደር የሞቱትን እውቅና ሰጥቶ ቀጣይ በህይወት ላሉት ደግሞ ዋስትና ለመሆን ፈቃደኛ ባለመሆኑ ነው። በሁለተኛ ደረጃ ደግሞ የቤተ ክህነቱ ችላባይነት የአባቶች ችላባይነት አባቶች ወጥተው ግፊት አድርገው ለጠቅላይ ሚኒስትሩ ለአገሪቱ ፕሬዚዳንት፣ ለኦሮሚያ ክልላዊ መንግስት ለተለያዩ የመንግስት ተቋማት ጋር ሄደው አቤቱታን ቢያሰሙና የኦርቶዶክሳውያን ጭፍጨፋና ግድያን ድምፃቸውን ቢያሰሙ ለምን ብለው ቢጠይቁ ኖሮ የትናንትና ዕለት አይደገምም ነበር። ዛሬም ደግሞ ምን እንደሚፈጠር አናውቀውም፣ ነገም ደግሞ የምንሰማው ዜና ሊኖር ይችላል። ስለዚህ ይቀጥላል ማለት ነው። ጥያቄ እስከሌለ ድረስ ለምን የሚል አካል እስከሌለ ድረስ ይቀጥላል ማለት ነው። ከቀጠለ ደግሞ ሁላችንም በተራችን እየጠበቀን ሁሉም ሁላችንም ተራችን ይደርሰናል ማለት ነው። ስለዚህ አባቶቻችን ቁጭ ብለው ልጆቻቸው እያለቁ እነሱ ያው የራሳቸው የስልጣኑ ሁኔታ እስከተመቻቸላቸው ድረስ የልጆቻቸው ጉዳይ ምንም እንደማያሳስባቸው ነው እየተረዳን ያለ ነው። ይህ ሁሉ ኦርቶዶክሳውያን ድምፁን እያሰማ እንኳን ልክናቸው ልጆቻችን እውነት ነው ብሎ ድምፁን የሚያሰማ አባት እንኳን እያጣን ያለንበት ሁኔታ ነው ያለው። እንደሚታወቀው የ2015 ዓመተ ምሕረቱ የህገወጥ ጵጵስና ሹመቱ ላይ አባቶቻችን ከፊት ስለቀደሙና አይዟችሁ እኛን ተከተሉን ስላሉ ኦርቶዶክሳውያን ሁሉም እነሱን ስለተከተለ ውጤት ማምጣት ተችሏል። ዛሬ ግን የምናስቀድመው ቀድሞ እኛን የሚያስከትለን አባታተናል እና አባቶቻችን ግዴላቸውም፣ ሁሉም ያልፋል። ዛሬ የያዛችሁ ስልጣንም ዛሬ ያላችሁበት ቦታም ሁሉም ነገር ያልፋል። ነገ የማያልፈውን በህይወታችሁ ላይ ህሊናችሁን የሚወቅሰውን ነገር፣ መልካሙን ነገር አድርጋችሁ የሚመጣባችሁን ማንኛውንም ነገር ብትቀበሉ ታሪክም በበጎ ነገር መዝግቦት እንደ አቡነ ጴጥሮስ በመልካም ነገር ተመዝግባችሁ ለትውልድ የሚተላለፍ አርያ ትሆናላችሁ እና አባቶቻችን ግደላችሁም ለልጆቻችሁ ፈጥናችሁ ድረሱ። ዛሬም ኦርቶዶክሳውያን ባርሲ ላይ እየተገደሉ ነው ያሉት። ስለዚህ ውድ ኦርቶዶክሳውያን ዛሬም ድምፃችንን እናሰማ። ለኦርቶዶክሳውያን እውነቱን ለዓለም አቀፍ ማህበረሰቡ እውነቱን እናድርስ። ይህን ቪዲዮ ሼር እያደረጋችሁ ለሌሎችም አድርሱ። መረጃ ሌላ መረጃዎች ከደረሱኝ ወደ እናንተ የማደርሳችሁ ይሆናል። ቸር ይቆያል።